ያለውን ያወቀው የመደመር ጸሐፊ ያላቸውን ባላወቁ ያወቀውን ሰውዬን ባላወቁ ሰዎች እየታፈነ ስለሆነ ማለት ነው። መንግስት የታፈነው የፕሮፓጋንዳ ብልጫ የተወሰደበት መፍጠር ባልቻሉ ፖለቲካ ባልገባቸው ሴራ ባላቸው ሰዎች ናቸው። በነገራችን ላይ የጠቅላይ ሚኒስትር አብይ አሕመድ መንግስት የታፈነ መንግስት ነው። የገዛ ሚዲያዎቹ ያፈኑት፣ የገዛ ባለስልጣኖቹ ያፈኑት። አብይ አሕመድ አይበላም እንጂ ቢበላ ለመበላቱ ምክንያት የሚሆኑት ሚዲያውን የያዙ መሪዎችና አመራሮች ናቸው። እኔ መንግስት ኮሚኒኬሽን አይገባኝም ስራውም እንደሆነ የተፎካካሪ ሚዲያ ማጣታችን በሰሜኑ ጦርነት ጊዜ ያስከፍለንን ዋጋ እናውቀዋለን። ተኝተዋል። አብዛኞቹ ሚዲያዎች፣ አብዛኞቹ ሰዎች፣ አብዛኞቹ ምናምን ተኝተዋል። እንግዲህ ከጸጥታ ተቋማቶቻችን እኩል የሚዲያ ሪፎርም ተደርጎ ነበር። ለምን የሚዲያ ሪፎርሙ በዛ መጠን ስኬታማ መሆን አልቻለም? አንድ የመንግስት ባለስልጣን ከኛ እኩል ፌስቡክ ላይ ቁጭ ብሎ መረጃ ከፌስቡክ የሚሰበስብና ዋርፌሩን ገብቶ ስራ ግል የማያደርገው ከሆነ ምን ጥቅም? ወጣትነታችንን ሰውተን ልጅነታችንን በትነን እሳት የሚለበልበን ያመንነውን ህልም ያየናትን ኢትዮጵያ ለማረጋገጥ እነማዛ መሐመድ የሚሰሩትን ስራ አይታችሁታል። ትግል የገጠምነው ነው ከነዚህ ጋር ነጻ እናወጣለን የሚሉ ሰዎች ነጻ እናወጣቸዋለን በሚሏቸው ሰዎች ላይ የሚሸቅጡ ነፃነትን የማያውቁ ነፃ ለማውጣት የሚታገሉ የተናቁር ስብስብ ናቸው። በተደጋጋሚ የሚናገሩት ነገር ነበር። አጀንዳ ማስቀየሪያ ነው። ሰላም ጤና ይስጥልኝ። ውድ የዮሐንስ ኮርነር ቤተሰቦች እንዴት አላችሁ? አላችሁ ወይ? አለን አለን አለን። እኛ ዛሬም እንግዲህ ዳግም ተመልሰን መጥተናል። ዮሐንስ ኮርነር ላይክ ሼር ሰብስክራይብ ማድረግ እንዳይረሳ። እስካሁንም ላይክ ሼር ሰብስክራይብ እያደረጋችሁ ላላችሁ እጅግ አድርጌ አመሰግናለሁ። በሜምበርሺፕ አባል የሆናችሁ ድጋፍ እያደረጋችሁ ለምትገኙ ቤተሰቦቻችንም ምስጋና የበዛና ላቅ ያለ ነው። አሁንም ላይክ ሼር ሰብስክራይብ ማድረግ አይረሳ። እንግዲህ ሰሞኑን ትንሽ ጠንከር ጠንከር ያለ ጉዳይ ያነሳ ነው። አንዳንዶቻችሁ ልጅ ዮሐንስ ምን ነክቶታል? ምን ነካ? ለምን እንዲህ ትላለህ? ያላችሁ ነው። እንደ ቤተሰብ ሀሳባችሁ እንቀበላለሁ። እንደወንድም፣ እንደ እህት፣ እንደ አባት፣ እንደ እናት ግሳጤያችሁን እቀበላለሁ የተቀየማችሁ የከፋችሁ አዘናችሁ ካላችሁ ይቅርታ እጠይቃለሁ ምናልባት ላገላለጽ ወይ ደግሞ ለሀሳቤን ላስተላለፍኩበት መንገድ ስህተት ካለው ለእናንተ ቤተሰቦቼ ይቅርታ እጠይቃለሁ ምንም አይነት የአቋም ለውጥ ግን የለኝም ዛሬ ከባዱን እውነት እጅግ ከባዱን ምስጢር አብይ ወይስ ፋኖ ብለን እንመለከታለን በተለይ ከመንግስት ኮሚኒኬሽን ጋር ተያይዞ የሰነዘርኳቸው ትችቶች የዛሬ ለመሰሏችሁ ሰዎች ያልታየ ቪዲዮ አምጥቻ ያሳያችኋለሁ። ከአመት በፊት በራሳቸው ሜዳ ላይ በራሳቸው ላይ የሰጧቸውን ትችት ማለት ነው። በመንግስት ኮሚኒኬሽን ላይ የምሰነዝራቸውን ትችቶች የምሰነዝረው የሰሚ ሰሚ አይደለም። ልክ እንደዚህ በተደጋጋሚ የሚናገሩት ነገር ነበር። አጀንዳ ማስቀየሪያ ነው። አጀንዳ ማስቀየሪያ የተባለው አጀንዳ የጸጥታው ምክር ቤት አጀንዳ ሊሆን ከበራፉ ቆሟል። ወደብ ለኮሜርሻል ሰጥተውን ሲያበቁ ለምን ለጦር ቤዝነት ይከለክሉናል? ጃፓን ስትመጣ አልከለከለች። አሜሪካ ስትመጣ አልከለከለች። ቀይ ባህር ላይ ያ ሁሉ ሀገር እየመጣ ሲያሽካካ ሲደረፋ ጦር ቤዙን ሲመሰርት ምናልባት እኔ ከቀደመው መንግስታት ፉርሽ መሆን አንፃር በጣም ቆጭባቸው። የሆኑ የሆኑ ጂኦፖለቲክሳዊ ነጥብ የጣልንባቸው ነጥቦች አሉን፣ ጅቡቲን ጨምሮ። የኢትዮጵያ መከላከያ ሰራዊት በደሜ ያቆምኳቸው ከሚላቸው ሀገራት መካከል አንዷ ሶማሊያ ናት። ደም ተከፍሎበታል። ይሄ ዋልታ አናሊሲስ በምንሰጥበት ጊዜ ዋልታ ስንሰራ የነበረበት ጊዜ ነው። ውስጣቸው ሰርቻ አውቃለሁ። ምን እንደሚያስቡ አውቃለሁ። ምን እንዲሰራ እንዳይፈልጉ ይገባኛል። ማን ምን እንደሚጠላ በደንብ ጠንቅቄ አውቃለሁ። ከዛ አንጻር ነው ይህንን የምናገረው። እኔ በግሌ ያበላኝ ጠጣኝ ክልክልኝ የለም። ጉዳዬ ከአብይ ህልምና ህልም ከሱ መንገድ ጋር መሄድ ይችላሉ አይችሉም፣ ያሴራሉ አያሴሩም የሚለው ነው። በመረጃና በማስረጃ እንፈትሻለን። ትናንትና እንግዲህ ከባዱ እውነትና ከባዱ ሚስጥር ተገልጧል። ቡርቴ ወይ ቡርቴ ወይ ቡርቴ የቡርቴ ነገር በጣም ከባድ ወርዋል። ቡርቴ በደረቁ ልትላጨን ስትል ተይዛለች። ከመጀመሪያውም እኔ ስል የነበረው ጉዳይ ነገሩ ጥራማ ነው፣ ግን ጉዳዩን የያዝንበትና ያጫጫንበት መንገድ ልክ አይደለም። ልክ እንደዚህ አይነት ከፍ ያለ ነገር ይዞ መጥቶ ማውራት ይቻላል፣ በመላምት ምናምን ብቻ ከሚሆን የሚለውን ነው የምንመለከተው ማለት ነው። ይህ ጉዳይ ግን ለኔ በጣም ከባዱ ጉዳይ ነገሩ ትፈጥሯል። ያው እንግዲህ ፋኖ ፋኖ ነች፣ እማትፈጥረው ድራማ የለም፣ እማት ሰራው ተውኔት የለም። ሴረኞቹ ኢትዮጵያን ለማተራመስ እና ኢትዮጵያን እንትን ለማለት ብዙ ነገር ያደርጋሉ። ያልሰማችሁት ነገር ለምሳሌ አሁን ብርቱካን ይህንን ድራማ ስትሰራው በሰዓት 8 ሺህ ብር እየተከፈላት ነው የሰራችሁ፣ በሰዓት 8 ሺህ ብር ይከፈላት ነበር። በዚህ ተውኔት ውስጥ የተሰገሰጉ በጣም ብዙ አካላቶች አሉ። እኔ ከሰሞኑ ከኢቤስ ቴሌቪዥን ጋር ያለ ያለኝን አቋም ያጸኑልኝን የዶክመንታሪ ነጥቦችም በኋላ ላይ ያነሳላችኋለሁ። አጨቁኝ እናገር አጨቁኝ እና እኔ ያለብንን ሴራ ነው ያወቅኩት። ብዙ ጊዜ ላለው እኔ አብይ ባይተዋር ብልጽግና ነው ላለው አብይ ባይተዋር ብልጽግና ነው የምለው ለዚህ ነው ባይተዋረሩ ለብልጽግና ምሮ ለዚህ ነው እንዲህ አይነት ውሸቶች ሚዲያው ላይ ሲጎፈሉ ብልጽግና ሚኒስትር የሚያደርጋቸው ሰዎች ግን ሽፋን ሰጡ አንመለከትም። ዝ ባይተዋርነት ማለት ነው። ባይተዋር ብልጽግና የሚለውን ቃል የተዋስኩት ከራሱ ካብይ ነው። ራሳቸው ክቡር ጠቅላይ ሚኒስትሩ በመደመር መንገድ መጽሐፋቸው ባይተዋሮ ኢህአዴግ ይላሉ። ባይተዋሮ ኢህአዴግ የነበሩበትን ጊዜ ያነሱታል። ኢህአዴግ ቤት ውስጥ ሆነው እንደ ባይተዋር እንድታዩበትን ጊዜ ያነሱታል። አሁንም ብልጽግናን አምጠው ወልደውት ራሱ ክቡር ጠቅላይ ሚኒስትራችን ጥቂት የህልም ተጋሪዎች እንዳሏቸው ሁሉ ያዘሏቸው የሴራ ድሮችም ብዙ ናቸው። ደጋግም የምናገረው ባይዘዌ እኛ ካልተናገር ነው ማንም ስለማይናገረው ነው። ስንት ቅጥፈት ገበያው ላይ ይሸጣል። የመንግስት አፎች የት ናቸው ያሉት? ዝም ብለዋል። ለህል ብቻ ነው የሚሰሩት። ሶሪ ቱ ሴዚስ አንድ የመንግስት ባለስልጣን ከኛ እኩል ፌስቡክ ላይ ቁጭ ብሎ መረጃ ከፌስቡክ የሚሰበስብና ዋርፌሩን ገብቶ ስራ ግል የማያደርገው ከሆነ ምን ጥቅም? ማንም ስለማያወረው ነው። ማንም እንዲከፋው፣ ማንም የመንግስት ባለስልጣን እንዲስቅልኝ፣ ማንም የመንግስት ባለስልጣን እንዲያጨበጭብልኝ፣ ማንም የመንግስት ባለስልጣን እንዲደግፈኝ ስለማልፈልግ እውነቷን እናገራለሁ፣ ሐቁን እናገራለሁ። እኔ ደጋግሜ እንዳልኩት ከሀገሬና ከመሬ ጎን ነው የምቆም። ከሀገሬና ከመሬ ጎን ስቆም ግን ከሀገሬና ከመሬ ጎን የቆማችሁ መስላችሁ ጠዋት ጠዋት በአብይ ማንኪያ፣ ማታ ማታ በሌላ ሾሹኪያ የምትበሉ በአንድም በሌላ አውቃችሁ የሚሆን ሳታውቁ በስንፍናችሁ የሚሆን በእንዝላልነታችሁ ለሽንፈት ለምትድሩት ሰዎች አብሬ አልሰልፍ፣ ስህተታችሁን እናገራለሁ። በዚህ እንዳትቀየሙኝ። ይህንን የምናገረው እኔ የሚቀርብኝ ወይም ማገኘው ነገር ስላለ አይደለም። ለሀገሬ ስልና ስል ነው፣ ለአብይ ህልም ስልና ስል ነው። ደጋግሜ እናገራለሁ። ፕራውዲ ነው የምነግረኝን እምቆመው ከአብይ አህመድ ህልም ጋር ነው። እሱ ካለበት ጫና ከምናምን አንጻር ተሸክሟችሁ ሊሆን ይችላል። እኔ ግን ደጋግሜ መናገሬን አላቆመም። ዋጋ እያስከፈላችሁን ስለሆነ ምንም እንኳን ባይተዋር ብልጽግና ቢሆንም ኢህአዲግን እንዳሸነፈው ብልጽግና የማያሸንፈው ብልጽግና መሆኑንም ደግሞ አስረግጬ እነግራችኋለሁ። እስቲ ይህንን ቪዲዮ እንመልከተው። ያለውን ያወቀው የመደመር ጸሐፊ ያላቸውን ባላወቁ ያወቀውን ሰውዬን ባላወቁ ሰዎች እየታፈነ ስለሆነ ማለት ነው። ይህ አጭር ቪዲዮ ከዓመት በፊት የመደመር ትውልድ የድምፅ ቅጂን ዋልታ ቴሌቪዥን ሲያስመርቅ ተጋብዤ በነበረ መድረክ ላይ የተናገርኩት ንግግር ነው። መንግስት ታፍነዋል ብዬ ነበር በ ሚዲያዎች አልተሰራጭም። መንግስት አፍኗል። የዛሬ ሀሳቢ አይደለም። እኔ በነገራችን ላይ የጠቅላይ ሚኒስትር አብይ አሕመድ መንግስት የታፈነ መንግስት ነው። የገዛ ሚዲያዎቹ ያፈኑት፣ የገዛ ባለስልጣኖቹ ያፈኑት፣ የገዛ የኮሚኒኬሽን ሰዎቹ ትናጋውን የዘጉት ሰዎች ናቸው። ሀቅ ነው የሚነገር ስለሌለው አይደለም ማይናገሩለት ስላልገባቸው ነው የማያወሩት። ይሄ ጉዳይ ኢሚዲየት ኮዞነልኝ እንጂ አሁን የነብርቱካን ጉዳይ ባይዘዌ የሚያሳየው የዲጂታል ሚዲያው ጦርነት የሚዲያው ጦርነት ምን እየደረሰ እንዳለ ነው። እስቲ ለሕሊናችሁ ብላችሁ ፍረዱ። እነ ፋና፣ እነ ኢቢሲ ከዚህ መሰል ሴራ ጋር ተሯሮጤ የመስራት አቅም አላቸው። የትናንትናውን ዶክመንተሪ ባይዘዌ ሚዲያዎቹ ብቻቸውን አልሰሩት። የትናንትናው ዶክመንተሪ ላይ በጣም የላቀው ብቃት መመስገን ያለበት ኢመዴ ፌዴራል ፖሊስ የመረጃና መረብ ደህንነት ኤጀንሲ አርተፊሻል ኢንተሊጀንስ እና የፀጥታ ተቋማት እንዲሁም ደግሞ የአማራ ክልል ፖሊስ ነው እነኛ አካላት እጅግ አድርገን እናመሰግናቸዋል በዚህ ጉዳይ የከፋ ነገር ቢመጣ እምንገባበት ጣጣ የበዛ ነበር እኔ የመደመር ትውልድ በጣም ነው የሚያሳዝነኝ የመደመር ትውልድ በጣም ብዙ እዳ ያለበት ትውልድ ነው። ፋኖን አይታችሁታል ትላንትና የሚሰራውን ስራ እነማዛ መሐመድ የሚሰሩትን ስራ አይታችሁታል። ትግል የገጠምነው ከነዚህ ጋር ነው። እንደዚህ ዘመን ትውልድ የሚያሳዝነኝ የለም እንደ አብይ አሕመድ የህልም ሩቀትና እንደ አብይ አሕመድ የህልም መንገድ የሚያሳዝነኝ መንገድ የለም። ሩቅ ነው ህልሙ፣ ከፍ ያለ ነው ህልሙ ግን ያለበት ፈተና የእንትን ነው። ነፃ እናወጣለን የሚሉ ሰዎች ነፃ እናወጣቸዋለን በሚሏቸው ሰዎች ላይ የሚሸቅጡ ነፃነትን የማያውቁ ነፃ ለማውጣት የሚታገሉ የተናቁር ትስብስብ ናቸው። እንግዲህ እነዚህ ናቸው ለአማራ ህዝብ ነፃነት እንትን የሚሉት በጣም የሚያሳዝነኝ፣ ነገ ከነገ ወዲያ የእውነት ተደፍረው ሚዲያ ላይ የሚወጡ ሰዎችን ማን ይስማቸው? ማን ያዳምጣቸው? ጠቅላይ ሚኒስትር ዶክተር አብይ አሕመድ በዚ በመደመር ትውልድ መጻፋቸው ገጽ 213 ላይ የሚዲያ ሚና በቀጣይ ኢትዮጵያ መንገድ ላይ ያለውን እንትን ያነሳሉ። ሀገር በሚዲያ ተስራለችም ትፈርሳለች። ትላንት ኢቤስ ላይ፣ በዚህ ሳምንት ኢቤስ ላይ የቀረበው ነገር ባይዘዌ ልክ አረብ ስፕሪንግ ላይ እንደነበረው ይሄ ነፃነት ታንቆ እንዳለው እንዳለ ሰውዬ እችን ሴትዮም የፖለቲካ መጠቀሚያ ሊያደርጓት ነበር። ባይዘዌ ካልሰማችሁት መረጃዎች ውስጥ አንዱ እቺ ሴት ይህንን ፕሮዳክሽን ከቀረጸች በኋላ ሊገሏት አቅደው ነበር። ፈጣሪ ሲወዳት ነው በፖሊስ እጅ ወደቀችው። እቅዳቸው መግደል ነበር እሷን። ወደ ደብረ ብርሃን ውጪ ትላታለች። ጋራ የሚያክል እንትን ላይ ውጣብሽና እዚህ በሽተኛ አሜሪካ ቁጭ ብላ ወደ እንትን ይውጡ ትላለች። እዚህ ጋራ ጋራ የሚያክል መሃይምነቷን ይዛ መታ ሴት ሆነ እንደ አይነት እንትን አስፈጥራ ከባድ ኪሳራ ውስጥ ነው የከተትሽን ትላታለች። የሚሰሩት ፖለቲካ ምን ያህል የደከረተ እንደሆነ የሚሰሩት ፖለቲካ ምን ያህል የደከረተ እንደሆነ የሚያሳይ ነው። ስለዚህ ምንድን ነው ማድረግ ያለብን? ይህንን የሚገዳደር የሚዲያ አቅም መንግሥት መገንባት መቻል አለበት። ኮሚኒኬሽን ሚኒስትር ላይ የሰራኋቸው ትችቶች ባይዘው ወይ መቼም የማለውጣቸው ናቸው። እኔ መንግሥት ኮሚኒኬሽን አይገባኝም ስራውም እንደሆነ አይገባኝም፣ ስራቸው እንደሆነ ሀቅ ነው የምናገሩ አይገባኝም። ማለት የሆነ ኢንሲደንት ሲጠበቅ መገለጫ የሰጡ ሰዎች ብቻ መሆን አለባቸው ብዬ አላምን። አፍ የሆኑ ሰዎች መናገር አለባቸው። ይሄ አፍ ለእኔ ካላወራልኝ ምን ይጠቅመኛል? ካልተናገርኩበት አንደበቴ ጥቅም የለው። ኮሚኒኬሽን ማለት የመንግስት አንደበት ነው። ካላወራ ምን ትሰራል? ምረው ጥቅም እዛ ቦታ ስንታሰት ገበያው ላይ ይቸበቸባል። ወደፊትም አላወጣቸው ኢቢኤስ ላይ ትናንትና ያራመድኩትም አቋም ኢቢኤስ ይጠቅ ይመርመር፣ ይፈተሽ። ፕሮግራሙን ሰምታችሁት ከሆነ ሰምታችሁት ከሆነ ኢቢኤስ ውስጥ የተሰገሰገ የተሰገሰገ ይላል። ቀጥሎስ፣ ወረዳ ውስጥ የመሸገ ጽንፈኛ ተባብሯል። ስለዚህ ሙሉ ካምፓኒ በዚህ ነገሩ ተሳታፊ አይደለም ማለት ነው። ችግር ካለበት ይመርመር፣ ይቀጣ። ግን በደቦ አንፍረድ። የደቦ ፍርድን እየተቃወምን የደቦ ፍርድ አንስጥ። የደቦ ሀሳብን እየተቃወምን የደቦ ሀሳብ አይኖረን ነው የኔ ሀሳብ እንጂ በሀገሬ ከመጣ ኢቢኤስ አይደለም ፋናና ኢቢሲ ገደል ይግባ። ፋና ኮ ለጃዋር መሐመድ እኮ ዶክመንተሪ ሰርቷል አታስታውሱም እንዴ ምን ነው እሱ ይዘጋ አላልንም ማን ነው ያኔ አብሮኝ የቆመ ፋና የጃዋር መሐመድ እንት ላይ ዶክመንተሪ ሰርቶ ዋጋ ሲያስከፍለን ለምን እንደሰሩ እናውቃለን ዛሬም የማልቀይረው ዛሬም የማልለውጠው ወደፊትም የማልለውጠው አንድና አንድ ሐሳብ መንግስት የታፈነው የፕሮፖጋንዳ ብልጫ የተወሰደበት መፍጠር ባልቻሉ ፖለቲካ ባልገባቸው ሴራ ባላቸው ሰዎች ናቸው። አብይ አሕመድ አይበላም እንጂ ቢበላ ለመበላቱ ምክንያት የሚሆኑት ሚዲያውን የያዙ መሪዎችና አመራሮች ናቸው። ተኝተዋል። አብዛኞቹ ሚዲያዎች፣ አብዛኞቹ ሰዎች፣ አብዛኞቹ ምናምን ተኝተዋል። እንግዲህ መች እንደሚነሱ እነሱና እነሱ ናቸው የሚያውቁት። ምን ሲፈጠሩ እውነት ለመግለጥ እንደሚወጡ እኔ ደክሞኛል። ስለ እነሱ መናገር መች ነው ማውራት የሚጀምሩት? መች ነው መናገር የሚጀምሩት? ይሄ ሁሉም የሚያውቀው ሀቅ ነው። መንግስትም ይሄን ያውቃል። የቸገረ ቸግሮት ይሆናል እንጂ የቸገረ ቸግሮት ይሆናል እንጂ ሪሶርት ሳያጥር ቢሮ ማይገቡ ስራ ማይሰሩ ፈጠራ የሌላቸው ብልጫ የተወሰደባቸው አካላቶች አሉ። መንግስት እንዳይታመን ተደርጎ አጀንዳ ሲቀረጽና ሲሰራ ዝም ብለው ያዩ ይሄ ብቻ አይደለም። ባይዘውኝ ይሄ ጉዳይ እኮ ፈሪሃ እግዚአብሔር ስላለን ነው እንጂ ደጋግሜ እንዳልኩት ከባድ እልቂት የሚደግስና የሚያመጣብን ነበረ። እንግዲህ አሁን በዚህ ጉዳይ ላይ አንድ ትልቅ እንትን እንዝጋ ምናምን ካልን ወረዳውም አብሮ ይዘጋ ማለት ነው። ሁሉም ስላለ አይደለም የሚበላ የሚጠጣ ልጆች ያሉት አካል አለ የሚለውን ማሰብ በጣም ወሳኝ ነው። የተፎካካሪ ሚዲያ ማጣታችን በሰሜኑ ጦርነት ጊዜ ያስከፈለንን ዋጋ እናውቀዋለን እናውቀዋለን። ህወሀት በፕሮፓጋንዳ ብልጫ ወስዳብን ስታደርግ የነበረውን ጉዳይ እናውቋለን። እኛ ካልተናገር ነው ግን ማን ይናገረዋል? የሚዲያ ሰራዊቱ ንቃት ይፈልጋል፣ ሀሳብ ይፈልጋል። የወል ሀሳብ ሳይሆን የግል ሀሳብ፣ የግል አናሊሲስ። ሴራ አለ። ሻዕቢያ ይሄንን ጉዳይ ይጠቀምበትም ወይ ለመጠቀም ይሞክራል በፋኖ በኩል አድርጎ ይሄ ሁሉ ጠላት ከቦን ሳለ የኛ ዝግጁነት ግን ትንሽ ነው። ለምሳሌ አሁን ቲፒኤልኤፍ ከባድ ድር እያደራች ነው ከባድ ሴራ ከሻዕቢያ ጋር ሆና የኤርትራ መንግስት፣ በዚህ ሰዓት ማንኛውንም ቀዳዳ ለመጠቀም ይሞክራል ኢትዮጵያ ለማንኮታኮት አይሳካለትም፣ እንጂ የዐብይን ህልም ማዳን ከፈለግን ዐብይ አጠገብ ያሉ የዐብይ ጠላቶች መግለጥ አለብን። የአብይን ኢትዮጵያ የሚፈልጋት ከአብይ መጋመቆ መቆም ይፈልግ ሰው አስረግጬ እነግራቸዋለሁ። አሁንም ደግሜ እናገራለሁ። ቢሞት ቢሞት ቢሞት ሰሞኑን እኛ ስነታቻቸው ከነበሩ ሰዎች ጋር አብሮ አይቆም። ስለማውቃቸው ምን እንደሚያስቡ ስለማውቅ ምን እንደሚያደርጉ ስለማውቅ ከባዱ ጉዳይ ግን ከሆነብን ሊሆንብን የነበረው ይብሳል። ይሄ እንዲከሽ የጸጥታ ተቋማት ሪፎርም ተሳክቷል። ጠቅላይ ሚኒስትር አብይ አሕመድ ከተሳኩላቸው ስራዎች አንዱ የጸጥታ ተቋማት ሪፎርም ነው። እንዲህ ባለው ጊዜ ላይ ይዟቸው የሚመጡ መረጃዎችን አይተናል። እናመሰግናለን የጸጥታ ተቋማቶቻችን። ከጸጥታ ተቋማቶቻችን እኩል የሚዲያ ሪፎርም ተደርጎ ነበር። ለምን የሚዲያ ሪፎርሙ በዛ መጠን ስኬታማ መሆን አልቻለም? ለምን መሆን አልቻለም? ሰዎቹ ብቁ ስላልሆኑ ሰዎቹ ጠዋትና ጠዋትና ማታ የእርስ በርስ እንትን ውስጥ ስለተጠመዱ ሴራ ውስጥ ስለተጠመዱ። ወደዳችሁም ጠላችሁም የብልጽግና ከባዱ ጠላት ብልጽግና ውስጥ የተሰገሰገ የመሀይማን ስብስብ ነው። ህልመኞች አሉ፣ ጎበዞች አሉ፣ ሯጮች አሉ፣ ታታሪዎች አሉ። በዛው ልክ ጎባጣ ኢህአዴጎች አሉ። የፋኖ ድራማ የትም አይደርስም፣ እና ቀለን እኮ ፋኖ ምንም ቢጠራ ነገር አይሰራም። መከላከል ካለብን ግን መሀል ያለውን የተሰገሰገውን ነው መከላከል ያለብን። በትናንትናው ዶኩመንተሪ የገባን ጠላቶቻችን ምን ድረስ እንደሚሄዱ፣ እንደማይተኙ፣ እንቅልፍ እንደሌላቸው፣ ሀሳብም እንደሌላቸው ጭምር ነው። ከባድ ነው እነኚህ ሰዎች ለእርስ በርስ ጦርነት የማይጠቀሙበት አጀንዳ የለም። ህዝብ ከህዝብ ለመነጠል ህዝብ ለህዝብ ለማዋጋት የማይፈነቅሉት ድንጋይ የለም። የገባን ያየነው የተመለከትነው እሱ ነው። በዚሁ ከቀጠሉ እምን ድረስ ሊሄዱ እንደሚችሉ ስለዚህ ዝግጁ መሆን አለብን፣ ስንዱ መሆን አለብን፣ ብቁ መሆን አለብን። ነጥብ መጣል የለብንም። ሆናነ ሰዎች ወጥነ ፋና ዩሲ ምናል ትናንትና እነሱን አሰራጭተዋል። ፌደራል ፖሊስ እና ምናምን የመጣላቸውን መረጃ ሰርተው ነዋ ታዲያ፣ የሰጣቸውን ነዋ ታዲያ። እኔ በዚህ ጉዳይ ላይ በምን አማርኛ እንደማሰዳ ግራ ገባኝ። ብቻ ከባዱ አደጋ ከፊታችን አለ። ያ ከመሆኑ በፊት ብቁ መሆን ያስፈልጋል። ዘመኑ የሚፈልገውን የጦርነት ሜዳ መለየት ያስፈልጋል። ከዚህ ብዙ ልንማር ይገባል። ምን ሊያደርጉ እንዳስቡ ምን ሐሳብ እንዳላቸው አንብበናል፣ አይተናል፣ ተመልክተናል። ስለዚህ ማንጠር ያስፈልጋል፣ መቅመልም ያስፈልጋል፣ መመርመርም ያስፈልጋል። ያ አካል አይደለ ከባድ ነው። የአካል አይደለ ከባድ ነው። እያንዳንዱ ሀገሪቱ ላይ የሚፈጠር ኢንሲደንት ምንነትና ማንነታችንን በግላጭ እያሳየ ምንነትና ማንነታችንን እያስነበበ ከየት ወዴት እንደምንሄድ በግላጭ እያሳየ ያለ ጉዳይ ነው እና እኔ በዚህ ጉዳይ ላይ ያለኝ ሀሳብ ይህ ነው። እኔ በግሌ ምንም የቀረብኝም ማጣውም ዘላለማቸውን ቢቀመጡ እግራቸውን ሰቅለው ቢተኙበትም ጉዳይ እኔ ምንም ማለውንም እኮ ግን፣ አገሬን ነው፣ የመሪን ህልም ነው፣ የዘመኔን መልክ ነው። ወጣትነታችንን ሰውተን ልጅነታችንን በትነን እሳት የሚለበልበን ያመነውን ህልም ያየናትን ኢትዮጵያ ለማረጋገጥ ነው። ይሄ ኢህአዴግ የነበረ ሰውዬ፣ እናንተን በማክበር ነው የማልናገረው ኢህአዴግ የነበረ ሰውዬ ትናት የነበረውን ኢህአዴጋዊ ባህልና ኢህአዴጋዊ ሴራውን ይዞ ግን ሲጫወትብን ዝም ብለን ማየት የለብን። ዘመኑ ከባድ የኮሚኒኬሽን ስኪል የሚፈልግበት ጊዜ፣ በሁሉም በኩል መሳል የሚፈልግበት ጊዜ፣ እዚህ ሊሆንብን ያለው ከሆነብን የከፋ ይከፋ ነበር። በዚህም መቋጨቱ በጣም በጣም ትክክል አንዳንድ አቋሞች አሁንም ያልተለወጡ ቢሆንም ቆ ስለዚህ አሁን በጣም በርካታ ጉዳዮች አሉን በጣም በርካታ ጉዳዮች አሉብን። የመደመር ትውልድ የመደመር መንገድ ከባድ መሆኑን እያነበብን እያየን ነው። ከባድ ፈተና አለብን ከፊታችን። ጥላቶቻችን አይተኙም። ነፃ እናወጣ አላለን የሚሉትን ህዝብ ያውቁት። የአማራን ህዝብ ከማንም በፊት ከነኝ ሰዎች ቀንበር ነፃ ማውጣት አለብን። በዚህ ያለ ማይረባ ድራማቸው የሚበጠበጠውን ቤተሰብ የሚበተነውን ቤተሰብ ማሰብ በጣም ዳቦ የጎደለበትን መኖሪያ ቃተውን ሁሉ እየሄዱ ለእንዲህ አይነት የማይረባ ድራማቸው መጠቀም ያደርገው ነገ በእውነት እንዲህ አይነት ግፍና በደል የሚደርስባቸው ሴትና እህቶቻችን ጎን እንኳን መቆም እንዳንችል የሚያደርግ ማህበራዊ ሴቶቻችንን የመተዛዘን ባህላችንን ጭምር የሚንድ ያልተገባ ፖለቲካ የሚቆምሩ ሀገራቸውን አያውቁም ሲሉ የምርም አገራቸውን እንደማያውቁ የሚያሳዩ ሰዎች ናቸውና። በደንብ አርጎ ማየት በደንብ አርጎ መመርመር ያስፈልጋል ነው የኔ መልእክት። አሁንም ዮሀንስ ኮርነር ላይክ፣ ሼር፣ ሰብስክራይብ ማድረግ ይቀጥል። ዛሬ በዚህ ጉዳይ ላይ መጨረሻ ነገራችን ይሆን ይመስለኛል። ሌሎች ጉዳዮቻችንን መዳሰስ ያለብን ይመስለኛል። ሌሎች ጉዳዮቻችን እናልፋለን። እኔ ግን ሁሌም እንደምለው እንደማይለወጥ አንድ እና ውድ ቃል፣ አዲስ ትውልድ አዲስ ተስፋ፣ ሁሉም ጥሩ ይሆናል። የኔና የናንተ ሀገር እንደ ልማዷ ታሸንፋለች። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ ይባርክ።